ሙሉ ለሙሉ እናትነትን አይቼዋለሁ ብዬ ማለት አልችልም። እኔ ያፌ ወልቼ እንደዛ መናገር አልችልም። ግን ደግሞ አለ አደል፣ በትንሹም ቢሆን ስሜቱን ምናምን መረዳት ትችላላችሁ። የምታሳልፉት ነገር አለው። የመጀመሪያዎቹ ወራቶች እጅግ በጣም ከባድ ናቸው። እና ማለት ዘጠኙን ወር ሙሉ እንደዛ ቮሚት እያደረጋቸው ወልደው አሳድገው ምናምን በጣም ነው ማደንቀው እውነት እግዚአብሔርን እኔ እኔ እንጃ። ክብር ለእናቶቻችን። እናቴ በጣም ወድሻለሁ። በዚህ አጋጣሚ የሁሉ ሁሉ መከራ እና ሰላም ሰላም፣ ውድ የተከበራችሁ የአስቴር ቻናል ቤተሰቦች እንዴት ናቸው? ደህና ውላችሁ ወይ? አለሁላቸው። እግዚአብሔር የተመሰገነ ይሁን። እነዚህ ማናቸው? ልጆቻቸውን ይዘው መጡ። ከአሁኑ ማለት ነው። ከአሁኑ ከአሁኑ፣ ሩቲ ሴት ልጅ ሩቲ ሴት ልጅ ይዛ፣ አብሬሽ ደግሞ ወንዱ ወንዱ ምድኖ ግን ምን ወይ፣ ጥቁር ያልሆነ ወይ፣ ቡኒ ያልሆነ ጸይም ነው። ጸይም ነው። ጸይም ቆንጅዬ ጸይም፣ እና ፒንኩን ስታምር ማለት ነው። ኤረትዬ፣ እስቲ ግለሽ ስለ እናት ስለ እናት አንዳንድ ነገር በይ ስትባል፣ እውነት ለመናገር እንግዲህ ያለው አሁን አሁን በዚህ ሰዓት ላይ ያላት ተናግራለች። አሁን ለምሳሌ እንግዲህ መግብስት በላይ ይወጣል። በቃ ያነጫነጫ እንደዛ ነገሮች ይመስለኛል። እንግዲህ አላረገፍንም፣ አላየንም። ለማየት ያብቀን ሩቲ እንዳለችው እና ችንቀንም ያላየ ስንቷልና፣ ማለት ፈልጎ ያጣ ስንቷልና። እውነት ለመናገር እንኳንም ችንቀን አያችሁ በጣም ደስ ይላል። ደግሞ አብሬሽ ሰርፕራይዝ አደረጋት እንደዚህ ማለት ነው ደስ እንድላት እንዳይከፋት በቃ ማለት ቤት ውስጥ እዛውም ቁጭ ብሎ ስንጨነጩ እንደዚህ ደግሞ ወጣ ብሎ በቃ ንጹህ አየር ሲወስዱ በጣም ነው ደስ የምለው ማለት ነው። የሆነ የምትነጫነጩት ነገር በቃ የሚደብራቸው ነገሮች ሁሉ ራሱ ከላይ ላችሁ ይሄዳል ማለት ነው እና በጣም ነው ደስ የምላቸው። እኔ በጣም ነው ደስ ሉ እነዚህ ሁለቱ ጥንዶች ማለት ነው። ግን በተለይ በተለይ የእነሱን ቪዲዮ ከመጀመሪያ ምን ላይ ናቸው፣ እንዴት ነው እዚህ መጥቶ እዚህ እች ቀን እችን አየት ካላችሁ፣ ብዙ ትምህርት እንወስዳለን። ማርያምን ምን በቃ ማለት በቃ ሰው ልጅ ተፈትኖ ተፈትኖ መጨረሻ እንዲ ሲሆኑ፣ እኔ ሁሌ ነው የምለው እና በጣም ነው ደስ ያለኝ እኔ የእነሱ መጨረሻ እንዲ መሆኑ። ዋና ለሰው ልጅ መጨረሻችን ያሳምረንልን አይደለም ይባለው፣ ምጅማሬ ሳይሆን መጨረሻችን ያሳምርልን ነው እና አሁንም ደግሞ ገና ናቸው አንድ ጀምረዋል። እግዚአብሔር እንግዲህ መጨረሻቸውን ያሳምርላቸው፣ ልጃቸው ወልዶ ለማቅፍ ያብቃቸው እና ደስ በሚለው አብረሽ እንግዲህ ትላንትና ፈታ አድርጋታለ፣ ዘና አድርጎታል። ሩትዬ እዚጋ እንግዲህ አሞት ይሁን አላቅም ብቻ አኮርፋለች፣ ንጭንጭ ብላለች። እንግዲህ እንግዲህ መቻለው የእናትነት ነገር በጣም ከባድ ነው እውነት መናገር ማለት ነው እናቶቻችንም ስንት ስቃይ አይቶ ከዘጠኝ ወሩ አልፎ እንደዛማ ተሸክሞ አሳድጎ ስንት መከራ አይቶን ነውና የሚያሳድጉን እና እሱንም ደግሞ የኛ የእነሱን ምን ልበላቸው መከራቸውን ያየሁትን ደግሞ እኛም ደርስ ስናየው እንናስብለታለን ማለት ነው። ለእናቶቻችን ለካ እናት እንደዚህ ነው የምትሳደገችኝ ለካ እናቴ እንዲነ ወለችልኝ የምለው የበለጠ ማለት ነው እመሟን የእሷን እመም በቃ በጣም እንረዳለን ማለት ነውና፣ በጣም ከባድ ነው እናትነት። እንግዲህ በርቺ ጠንኪሬ፣ እኔ በጣም ደስ ብሎኛል። ይለሻለሁ ውዴ ሩትዬ። እንዲሁም ደግሞ አብሬሽም ፈራፈራ አትበል እንግዲህ። ጠንካራ ወንድ ጀንግዳ መሆን አለብህ ከአሁኑ የሚያሳድግ እግዚአብሔር ነው የሚሰጥ እግዚአብሔር ነው፣ እና ልጅ ሲመጣ በረከት ነው። ከአሁኑ መፍራት የለብህ። እውነት ለመናገር እኔ ፍራቻ ፍራቻ እንዴት ነው ምናምን የምለው ነገሮችን አለና መፍራት የለብህም። እንዴት ነው ምስፈራ ማለት የሚያሳድግ እግዚአብሔር ነው። ሰው ስለ አበላ ስለ አጠጣ ስለሸከምኩ አይደለም እና እግዚአብሔር ነው የሚያሳድገው። ልጅ ልጅ ጸጋ ነው። ምን ይዞ እንደሚመጣ ራሱ አይታወቅምና በረከት ነው ይዞ የሚመጣና ስለዚህ መፍራት የለብህም ጀንግና ወንድ መሆን አለብህ ብዬ ነው የማስበው። በርቱ፣ ጠንክሩልን ያው ወደፊት ወደፊት ጉዞ። አንዳንድ ሴቶች ደግሞ ሴት ሆናችሁ ሴት ላይ ስድብ አትሮጡ፣ ለስድብ አትሮጡ፣ በእናታችሁ ማለት እናንተ እንዴት ነው እንጃ። ላቅን ወንድ ራሱ ብትሆኑ እኮ እንዴት ማለት ነገ ወልደ ወልደ ልትወልድ ትችላለህ። ማንም ሰው እኮ ካልሞተ በስተቀር እማይወልድ ሰው የለም አይደለ እንደ እግዚአብሔር ከሰጠ ስለዚህ ሰው ልጅ ላይ የማይሆን ቃላቶችን አትናገሩ ከምራቸው ነው እኔ ከምሬ ነው እና አሁን ለሩቲ የምትሉ በሆኔ ኮሜንቶች ምናምን በጣም ነው የሚያስጠላ በጣም ነው የሚደብሩ ለምን ለምን እንደዚህ ትላላችሁ እቺ ልጅ ኮ አግብታ በስረ ስርዓት በቃ ትዳሩን ይዛ ነው ስንታቸው በቤት ውስጥ መለከስከሰዋለ አይደል እንዴ ስለዚህ ይሄ ደግሞ የእግዚአብሔር ስጦታ ስለሆነ ሰው ልጁን አትስደባችሁ። እና በጣም የሚያምረው ቦታው ራሱ እንግዲህ